በጣም ጥሩ ጥያቄ ወሳኝ ጥያቄ በቃ ማንኛውም ክርስቲያን እንዲህ አይነትን በቃ ከድህነት ጋር የተያያዘ እስከ ሞት በኋላ ስላለ ህይወት በተያያዘ የሚጠቅማቸው ነገር ልክ እንዲጠይቁ አበረታታል ሌላው ዳዕዋ ሲያደርግ ጊዜ እናተ ከታቸው ናቸው ተደራሽ እንዲኖረው ይጠቅማል እንጂ ሌላ ነገር የሚጠቀሙበት ነገር የለም እኮ የሚገባላቸው ፍራንክ የለም በዚህ ነገር ነገር ግን እናንተ ይህን ባደረጋችሁ ቁጥር ኮፒኒክ ባደረጋችሁ ባደረጋችሁ ቁጥር ለሌላው ተደራሽ ይኖረዋል ሌሎች ሪፖርት ሲያደርጉ ጊዜ ያለን ይመክታሉ። እንትን ሪፖርቱ ተቀባይነት እንዳይኖር ያደርጋል። ስለዚህ ቁጭ ብላችሁ እንደዚህ ታብ ማድረጋችሁ ኮፒ ፔስት ማድረጋችሁን አትርሱ ብላችሁ እና ሶስተኛ ጥያቄ ደግሞ እንትን አንድ እስላም በድነቱ ላይ እርግጠኛ መሆን ይችላል፣ እኔ ድን አለው ብሎ መናገር ይችላል? አዎ በደንብ አላህ ቃል በቃል በቁርኣን ላይ የምእመናን ምዕራፍ የሚል ምዕራፍ አውርዶልናል በዚያ ላይ ስለ ምእመናኖች የመጀመሪያው የተናገረው ነገር ምንድን ነው? ምእመናኖች ዳኑ የሚል ነው። አራት ነጥብ። ፈትአፍ ለሀል ሙእሚኑን ይላል ምእመናኖች በእርግጥም ዳኑ ይላል። ዳኑ ብቻ አይደለም በእርግጥም ብሎ ይናገራል። በእርግጥም ዳኑ እያለ እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ይናገራል። ነቢይ ሰለላሁ አለይሂ ወሰለም በእርግጠኝነት ይሄን ሊነግሩና ሲናገሩ ምናሉ አልጀነቱ ላ የድሑሉሃ ኢላ ነፍሱ ሙስሊማ ይላሉ

እኛ ኋለኞችና ፊተኞቹ ነን አሉ። ምን ማለት ነው? አይታ ከሆነ መሲሁ ምን ይላል? ስለ ገነት ስለ መግባት እየተናገረ ነገር ግን ኋለኞች ፊተኞች የሚሆኑበት ጊዜ ይመጣል ብል ኋለኞች ፊተኞች ናቸው እያለ ይናገራል። ነቢ መሐመድ እኛነን አሉ። ቃል በቃል ይሄ ትንቢት ስለ እርሳቸው ነው። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ኋለኞቹ ማለት ወደዚህ ዓለም በመምጣት ከትውልድ ሁሉ ኋላ የመጣ ነው። እኛነን ነው በቀጣዩ ዓለም ደግሞ ፊተኞቹንን ወደ ገነት በመግባት ማለት ነው እያሉ ተናገሩ። ስለዚህ እኛ ኋለኞቹና ፊተኞቹን የመጀመሪያ ገነት ገቢ እኔ ነኝ ብለው ነቢ ስላ ላ ስለም ቃል በቃል ይናገራሉ። ሐዲስ ላይ ሙሐመድ ስለ ራሱ አያውቅም እያሉ ይነግሯቸዋል። ስህተት ነው፣ ቃል በቃል ያውቃሉ ተናግረዋል። ጭራሽ የገነት ቁልፍ የሚከፈተው በእኔ እጅ ነው ብሎ ቃል በቃል ተናግረዋል። አቲ ኢላ ባብል ጀነት የውም ልቅያመት ፋአስተፍቲሃሉ፣ ወደ ገነት በር የተንሳኤ ቀን ይሄዳለሁኝ እኔም ራሴ ነኝ ማስከፍታት የገነትን በራ

ያለ እርሳቸው ገነት አይከፈትም። የሚገርማቸው የተንሳኤ ቀን የገነት ሰዎች ያለው ገነት ግቡ ከተባሉ በኋላ መቼም ዘው ተብሎ የሚገባበት ዓለም አይደለም እንደፈለግ አለ። ስለዚህ የዛኔ አዳም ይጠይቃል አስከፍትልን ሄድ ገነትን ይወቷል። የገነት ሰዎች እዛ በኋላ ወደ ኖህ ጋር ሄዶ ይላል። ኖህም ወደ አብርሃም ጋር ሄዶ ይላል። አብርሃም ወደ ሙሴ ጋር ሄዶ ይላል። ሙሴ ወደ ማን ሄዶ ወደ መሲሆ ጋር ሄዶ ይላል። መሲሁ ወደ ማን ሄዶ ይላል ይዛቡ ኢላ ሙሐመድ ሄዳ ገነትን አስከፍትልን በሚባል ጊዜ ወደ ሙሐመድ ጋር ሄዶ እርስ ነው ገነትን የሚያስከፍትላቸው ዛሬ ናቸው ይሄዳሉ። ነቢ ስለ ላ ስለም ብናሉ ቀጥለው አቲ ኢላ ባብል ጀና የዛኔም ወደ ገነት በር ሄድና ፈአስተፍት እኔ ራሴ ያስከፍታታለሁ እያሉ ይናቀሉ እና ነቢ ስለ ላ ስለም መሆኑ እኛ በቀጣዩ አለም ወደ ገነት መግባታችንም ወይም በድህነት ላይ እንዳለን በእርግጠኝነት ቁርአንና ሀዲስ አረጋግጦ ነገር ማለት እሺ የአራተኛ ጥያቄ ዳርጎ ነው የመጨረሻ ነው። ወደ ጀነት መስላሞች ወደ ጀነት ከገንቡ በኋላ ከአላህ ጋር ይገናኛሉ ወይስ አይገናኛሉ? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። በቃ ማንኛውም ክርስቲያን እንዲህ አይነትን በቃ ከደህነት ጋር የተያያዘ እስከ ሞት በኋላ ስላለ ህይወት በተያያዘ የሚጠቅማቸው ነገር ልክ እንዲጠይቁ አበረታታል ነው በታቸው አለ የሚጠቅማቸውን ጥያቄዎች ሰው ከሞተ በኋላ አምላኩን ያገኛል ወይ? በጣም ጥሩ ጥያቄ ነው። አሁን ከሞት በኋላ አምላካችን አላህን እናገኛለን። ነቢያ አላህ ይህ በቁርአን ላይ ራሱ ነው ቃል ይገባል። ቃል በቃል ምን ይላል በቁርአን ላይ? ውጁህ የውመይል ናዚራህ ኢላ ረቢሃ ናዚራ። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸውም ይመለከታሉ አለ። ፊቶች የዛኔ እንደ ምድራዊ ፊት አይደሉም። እቺ ደካማ የምትጠፋ የምትደክም የምትተኛ አካል አይደለችም። አካላችን ራሱ የተለየ ነው። ዘን ዓለማዊ በአንድነት ያለው አካል ነው

ይሏቸዋል ተቤት አላቸው ብለው ተናግረዋል። የተጀላ ረቡና የውመል ቅያመት ዳሒከን አሉ። በሌላ ሀዲት ላይ የትንሳኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል። ለምን ፈገግ ማለት አስፈለገ? ምክንያቱም እነዚህ የሚያገኛቸው አማኞች በምድር ላይ በእርሱ አምነውና የእርሱን ትእዛዝ በነብያት በኩል ያዘዛቸውን ፈጽመው ስለመጡ አያ

የጀነት ሰዎች ወደ ጀነት ከገቡ በኋላ የገሃንም ሰዎችም ወደ ገሃንም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል እናንተ የገነት ሰዎች ሆይ ሌላም ልጨምርላቸው የምትፈልጉት ጸጋ አለ ይላቸዋል አዎ አለ ብሎ አይመልሱም ለምን ይሄ የተብቃቃ ማንነትን ተሰጥቷቸዋል ስግብግብ ማንነት የላቸውም ያልተሟላለት ሰው እኮ ነው አለ ስለሌላ እስኪ ስጠኝ ጨምርልኝ የሚለው ነው የጀነት ሰዎች እንደዚ አይነት የለም

ወመሳኪ አይ በተንፊ ጀናት አክበር ስለ ገነት ጸጋ ከተናገረ በኋላ ነገር ግን ከእኔ የምታገኙት ውዴታ ከገነቱ ጸጋ በላይ ነዋል። ስለዚህ እኛ ትልቁ ጸጋችን በቀጣዩ ዓለም ከአምላካችን ጋር የምናደርገው መንፈሳዊ ሕይወት ነው። እርሱን እያመሰገን ነው፣ እያወደስ ነው፣ እያጠራ ነው፣ እየቀደስ ነው ለዘላለም እንኖራለን። እርሱን እያየ ነው፣ ድምፁን እየሰማን፣ ማንነቱን እያየን

ፍጥሮ አይተህ ከምታገኘ ጸጋ ይልቅ ፈጣሪን አይተህ የምታገኘው ጸጋ በላይ ነውእና ከዚያ ይበልጣል። እና ይሄ ነው ትልቁ ጸጋ፣ ትልቁ ተስፋችን ብለን የምናምን ነው ጌታችንን አላህን ማየት፣ ድምፅን መስማት፣ እርሱን ማናገር፣ እንደፈለገን ያናገረና እናናግረዋለን። የምትፈልገውን ነቢይ ማየት ትፈልጋለህ፣ ታገኘዋለህ። እኔ አብርሃምን ማየት እፈልጋለሁ፣ እኔ መሲሁን ማየት እፈልጋለሁ። የምትፈልገው ጸጋ ሁሉ አለ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል አላህ በእርሷ ውስጥ ነፍሳቸው የምትፈልጉት ሁሉ መልካም ነገር አለላችሁ፣ አለ ክፉ ነገር ብቻ እንዳትጠይቅ እኔ ሁሉም ነገር አለ ሲባል በገነት ውስጥ ክፉ ነገር ነው ይለለው ነበበ። እኔ ሰው መግደል እፈልጋለሁ ብትል አንደ የገነት ሰው ልግደል ነው ፍቀድልኝ፣ ላ አይፈቀድ። ማንኛውም መልካም ነገር ከፈለክ ግን በገነት ውስጥ አለን። እኔ ኢብራሂም አብርሃምን ማየት ፈልጋለሁ፣ ቃል ከአላህ ቁጭ አድርጎ አብርሃምን ከፊት ያመጣላል፣ ያገናኛል። እኔ መሲሆን ዒሳን ወይ ደግሞ ነብያትን ሁሉ ይፈልግ ለምትፈልገው ጸጋ አለላቸው። ይሄን ይመስላል። እሺ ከላይ ያለው ኢትዮጵያ ነው የሚለው። አንድ ሚዩትን አንስው ይሰማል። ኢትዮጵያን የሚለው አለ ይሰማል። እሺ ሚዩትን አንስውለት አንድ ጊዜ ሚዩት አድርጋች። እሺ ከሚዩት ላይ ነው መሰለኝ ኖህ ካለህ ሌላ ጥያቄ መቀጠል ትችላለህ። ጨርሻለሁ። እሺ ከላይ ያለች ከላይ ያለው ልጅ ጥያቄ አለ። አሌይኩሙ ሰላም ወረህመቱላሂ ወበረካቱ። እኔ የምጠይቀህ ልጅቹ በአሁኑ ሰዓት ላይ ህይወት የለችም ግን ሳውዲ ነው ስትሰራ የነበር ክርስቲያን ነበረች። ከዛ ሰልማ ስትኖር ህይወቷን ስትቀጥል አጋጣሚ ታመመች። ታማ በጣም እንትን ሲብስባት ወደ ቤተሰቦቿ ሄደች። እሺ